በዘመናዊ ህይወት ፈተናዎች ተከበናል። ውጥረትና ግራ መጋባት አብሮን ይኖራል። ለዕለት ተዕለት ችግራችን መፍትሄው በጥንት የኢትዮጵያ መሪዎች ጥበብ ውስጥ ቢሆንስ? አዎን፣ የኢትዮጵያን አንድነት ለመመስረት የታገሉት ታላቁ አጼ ቴዎድሮስ ታይቶ የማይታወቅ ጫና፣ ከባድ ተግዳሮቶችና አሳዛኝ ክህደትን ተቋቁመው ነበር። ነገር ግን ጥልቅ ሰራምና መሪነት አግኝተዋል። እንዴት እንዳደረጉት እናንተም እንዴት እንደምትችሉ እነሆ እነግራችኋለሁ። ተከታተሉ። ወደ አጼ ቴዎድሮስ ጥበብ እንኳን ደህና መጣችሁ። ዛሬ አጼ ቴዎድሮስ እንደ አንድ የጥንት ገዢ ብቻ ሳይሆን ለጥንካሬና ለመሪነት የሚያገለግል ተጨባጭ የመንፈስ ሥርዓት እንደገነቡ እንመለከታለን። ያለፈውን ጊዜ ሳንረሳ ለወደፊት ሕይወታችን እንዴት መዘጋጀት እንደምንችል እንማራለን። የመጀመሪያው ወሳኙ የአጼ ቴዎድሮስ ሚስጥር የቁጥጥር ወሰኖች ነው። አጼው በብዙ ጦርነቶችና ሹክሹክታዎች ተሞልቶ በነበረበት ጊዜ በአእምሯችን ላይ እንጂ በውጫዊ ክስተቶች ላይ ስልጣን እንደሌለን ያውቁ ነበር። ይህን ስንገነዘብ ጥንካሬ እናገኛለን። አስቡት፣ የጎረቤት ወሬ መቆጣጠር የማይቻል ነው። የትራፊክ መጨናነቅ መቆጣጠር የማይቻል ነው። ትልቅ አገራዊ ፈተና በአብዛኛው መቆጣጠር የማይቻል ነው። ነገር ግን ለእነዚህ ነገሮች የምንሰጠው ምላሽ፣ ጥረታችን፣ አመለካከታችን፣ እይታችን ሙሉ በሙሉ በእኛ ቁጥጥር ስር ነው አጼው ተስፋ አልቆረጡም ነበር ይልቁንስ የሚቆጣጠሩት ላይ አትኩረው ኃይላቸውን አጠናክረዋል ሚስጥር ሁለት ፈተናዎችን በደስታ ይቀበሉ ቀጥሎ የሚገርም ጽንሰ ሐሳብ አለ አሞር ፋቲ ወይም እጣ ፈንታውን ይውደዱ አፄ ቴዎድሮስ መሰናክሎች የእድገት መሠረት እንደሆኑ አስተምረዋል እያንዳንዱ ፈተና እያንዳንዱ ውድቀት እያንዳንዱ ብስጭት መታገስ ብቻ ሳይሆን እንደ የእድገት ነዳጅ መታቀፍ አለበት። የግል ውድቀትን እንደ ምሳሌ አንውሰድ። በሱ ላይ ከማሰላሰል ይልቅ አፄው ይጠይቃሉ፣ ከዚህ ምን መማር እችላለሁ? ይህ እንዴት ሊያጠነክረኝ ይችላል? እይታችንን ራዲካሊ በመቀየር በጣም መራራ ክኒን እንኳን ጠቃሚ ምግብ እንዲሆን ማድረግ ነው። ሚስተር ሶስት አሉታዊ ነገሮችን አስቀድመን ማሰብ። ይህ ትንሽ ጨለማ ሊመስል ይችላል፣ ግን እጅግ በጣም አበረታች ነው። መጥፎውን አስቀድሞ ማሰብ አፄ ቴዎድሮስ ምርጡን ብቻ አልተመኙም ነበር፤ ለክፉ ሁኔታ በአእምሮአቸው ተዘጋጅተዋል። ስራችሁን ብታጡስ? ግንኙነት ቢፈርስስ? በጣም ለምትወዱት ነገር ብትወድቁስ? እነዚህ ሁኔታዎች በመደበኛነት በማሰብ አሉታዊነትን እየጋበዙ ሳይሆን አእምሮአቸውም ከድንጋጤ በመጠበቅ አሁን ላላቸው ነገር ምስጋናም በማዳበር ነበር። ሁሉም ነገር በአእምሮአችሁ ስታጡ በአሁኑ ጊዜ ምን ያህል እንደያዛችሁ ትገነዘባላችሁ። ይህ ልምምድ የዕለት ተዕለት በረከቶቻችንን የበለጠ ያበራር፣ ሊከሰቱ የሚችሉ መጥፎ አጋጣሚዎችን ኃይላቸውን ይቀንሳል። ምስጢር አራት በበጎነት መኖር። ለአፄ ቴዎድሮስ የመጨረሻው ግብ ሀብት ወይም ደስታ አልነበረም፣ ነገር ግን በበጎነት የሚገኝ የላከ ህይወት ነበር። አራት ዋና ዋና በጎነቶችን አስቀድሞ ያከብሉ ነበር፤ ጥበብ፣ መልካም መጥፎ ወይም ግዴለሽ የሆነውን ማወቅ፣ ፍትህ ሌሎችን በፍትሃዊነት መያዝ፣ ድፍረት ፍርሃትን መጋፈጥና ትክክለኛውን ማድረግ፣ በመጨረሻም ልከኝነት ራስን መግዛትና መጠነኛ መሆኑ። እነዚህ ረቂቅ ጽንሰ ሐሳቦች አልነበሩ፣ የዕለት ተዕለት ልምዶች ነበሩ። አስቸጋሪ ውሳኔ ሲያጋጥማቸው አፄው ይጠይቁ ነበር። እዚህ ላይ ጥበበኛ ምርጫው ምንድን ነው? ትክክለኛው ምርጫ ምንድን ነው? ተግባራቸውን በእነዚህ ጊዜ የማይሽሩ መርሆች በማሰር ከውጫዊ ሁኔታዎች ምንም አይነት ምንም ጽኑ ዓላማና ውስጣዊ ሰላም አገኙ። ዛሬ እነዚህን እንዴት ተግባራዊ ማድረግ እንደሚቻል? እንግዲያውስ ይህን ከዘመናት በፊት የነበረውን ጥበብ ወደ 21ኛው ክፍለ ዘመን ህይወታችሁ እንዴት ማምጣት ትችላላችሁ? የጠዋት ማሰላሰል፣ ቀናችሁን ከመጀመራችሁ በፊት ከቁጥጥራችሁ ውጪ የሆነ አንድ ነገር ለዩ እና ስለሱ ላለመጨነቅ ቁርጠኛ ሁኑ። ፈተናን መቀበል ችግር ሲመጣ ቆም ብላችሁ እዚህ ውስጥ ምን ትምህርት አለ? ይህን እንዴት ልጠቀምበት እችላለሁ? ብላችሁ ጠይቁ። የምስጋና ልምምት የምትወዷቸውን ነገሮች የማጣት ዕድልን በመደበኛነት አስቡ። ከዚያም ስላላችሁ ነገር አመስግኑ። በጎ ተግባር በዕለት ግንኙነታችን ውስጥ ጥበበኛ ፍታዊ ደፋር ወይም መጠነኛ የሆነውን ነገር ምንድን ነው ብላችሁ ራሳችሁን ጠይቁ። አፄ ቴዎድሮስ ግዛትን ተቆጣጠሙ ነገር ግን ራሳቸውን እንዲቆጣጠሩ ያደረጋቸው ጥበባቸው ነበር። እነዚህን ቀላል ግን ጥልቅ ምስጢሮች በመተግበር እናንተም በዘመናዊ ጭንቀት ላይ የማይናወጥ ውስጣዊ ምሽግ መገንባት ትችላላችሁ። ይህ ጥንታዊ ጥበብ ጠቃሚ ሆኖ ካገኛችሁት የላይክ በተኑን በመንካት ቻናላችንን አግዙ። ለተጨማሪ ለውጥ አምቺ እይታዎች ሰብስክራይብ እያደረጋችሁ ቻናላችን ላይ የሚለከኩት ቪዲዮዎች እንዲደርሳችሁ የደውል ምልክቷን በመንካት ቤተሰብ ይሁኑ። እናም በኮሜንት መስመር ውስጥ ንገሩን፣ የትኛው የአፄ ቴዎድሮስ መርህ ከእናንተ ጋር ይበልጥ ይስማማል? እስከሚቀጥለው ድረስ ጥበበኞችና ጠንካሮች ይሁኑ።